አቡነ ሳይሮስ ዝምታቸውን ሰበሩ። ድካም ላይ ሰንብተው ሙሉ ቀን ምንም ረፍት ሳይኖር ስራ ላይ ስብሰባ ላይ ነው፣ ሁላችንም በጋራ የሰነበት ነው። ዛሬ ደግሞ እንዲህ አይነት በዚህ በሰበታ ከተማ ላይ ትልቅ ስራ ተሰርተዋል። ፕሮቴስታንት እህቶቼና ወንድሞቼ ክርስቶስን ሳታውቁ እንዳት ሞቱ ፕሮቴስታንት ወንድሞቻችንና እህቶቻችን ኢየሱስን ሳታውቁ እንዳት ሞቱ አባታችን አቡነ ሳቤሮስ ስራቸው ሰፊ ነው። ቀላል አይደለም። እግዲ ሁሉም ይደርሳሉ። ጎበዝ ናቸው፣ አስተዋይ ናቸው፣ አሰሪ ናቸው፣ የወንጀል ገበሬ ናቸው። ዘማሪት ፋንቱ የተደረገላትን ታምር ገለጠች። ምስክርነት ልስጥ ብቻ የምሰጠው ምስክርነት የዘጠኝ ዓመት እንቆቅልሽ ተፈትቶልኝ ነው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ በማድረግ ጀምሩልኝ። እጅግ ዛሬም ጥብቅ የተባለ መረጃ እየምጥቻ ነኝ። በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን እናመራለን። በስም ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስኬኛ ጋይስት ዓለም ቅዱስ ሥላሴ ክብር ምስጋና ይድረሰው። ወላድ የተቃለም አምላክ አቁራዊ የተማሳ አሊተ ምረት ቤዛዊት ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግ እና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳ ሙታን አሰሮ ሰላም ኮነ። የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች ይህንን መረጃ ላይክ በማድረግ ጀምሩልኝ። ዛሬም እጅግ የምታተርፉበትን አስተማሪ የሆነ የቪዲዮ መረጃና ማስረጃ ነው ይዤ የመጣሁት። ሁላችሁም ታዲያ ላይክ በማድረግ ሼር በማድረግ እንድትጀምሩልኝ በቅድሚያ ጠይቃለሁ። ፕሮቴስታንት ሆናችሁ ወንድሞቼ፣ እህቶቼ በአጠቃላይ ይህን ድምፅ የምሰሙ ለእነሱ አጋሩላቸው። ክርስቶስ ኢየሱስን ሳታውቁ እንዳትሞቱም ፕሮቴስታንት ወንድሞቻችንና እህቶቻችን ኢየሱስን ሳታቁ እንዳትሞቱ። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሪዮስን፣ ተክለሃይማኖት ጠቅላላ ጠቅላላ ተከስ ከሰበሰ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችል ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፀካ ዳቢ ያንን ከአጵያተኛ ዋና ዋናይ በደማስቆ መንገድ ላይ አግኝቶ በፍቅር የማረገ የእግዚአብሔር ጸጋ። በመናፍቃን አዳራሽ የቅዱሳን ስም ተነስቶ ካልተሰደበ ወይንም ደግሞ ቅዱሳን ዝቅ ዝቅ ካልተደረጉ ማጨብጨብ ወይም የእግዚአብሔር ሰው እየተባባሉ እርስ በርስ መሞጋገስ አይኖርም እና እንደተለመደው የቅዱሳንን ስም አንስቶ ያልዳኑ ለማስመሰል መሞከሩን ተመልክተናል ማለት ነው። ለማንኛውም ጳውሎ ስለ ሃይማኖት ምን ብሏን የሚለውን ቀጥዬ ያሳያቸዋሉ። አስቀድሞ ግን ሃይማኖት የእግዚአብሔር መገለጥ ነው። እግዚአብሔር በብዙ መንገድ ለአባቶቻችን ተናግሯል፣ በኋላም ደግሞ በልጁ ተገልጦልናል። ይሄንን መገለጥ ተቀብለን የምንሰጠው ግብረ መልስ፣ ለምሳሌ አምልኮትን ጨምሮ ሃይማኖት ይባላል። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃል ምን ብሎ ይገልጸዋል? ሃይማኖት የሚለውን እምነት ይልና ሃይማኖታዊ ስርዓቶችን ያጠቃልላል ይላል። ይሄንን ነው አያድንም እያለ የሚናገረው ማለት ነው። ከዛ ምን አለ መጨረሻ ላይ? ጸጋው ነው የሚያድነው አለ። በጸጋው የዳነ ጳውሎስ ስለ ሃይማኖት ምን ብሏል? ቅዱስ ተክለ ሃይማኖትና ቅዱስ መርቆሪዎስ አልዳኑም ብለን እናምናለ አናምንም። ልክ እንደ ጳውሎስ ያመኑ ክርስቲያኖች ናቸው። ስለዚህ ድነዋል ማለት ነው። ያልዳን ከዋንተ እነሱን የመተቸት ሞራል ሊኖር አይችልም። ለማንኛውም ግን በጸጋው ስለ መዳን የነገረን ጳውሎስ ስለ ሃይማኖትስ ምን ብሎናል? የመጀመሪያው በቆላሲስ መልእክቱ ምዕራፍ ሁለት ቁጥር ሰባት ላይ እንደዚህ ያለ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ። በምን ጽኑ? በሃይማኖት አንተ አያድንም ብለሃል። እርሱ ግን ምን እጸናበት ነው ብሏል። ስለዚህ በሃይማኖት ጽኑ፣ ምስጋና ይበዛላችኋል አለ። ቀጠለና በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 16 ቁጥር 13 ላይ እንደዚህ ያለን፣ ንቁ፣ በሃይማኖት ቁሙ፣ ጎልምሱም፣ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን አለ። ስለዚህ ንቁ፣ በሃይማኖት ቁሙ፣ በሃይማኖት መቆም ያስፈልጋል ማለት ነው። እንደዚሁም ደግሞ በሁለተኛ የጢሞቴዎስ መልእክቱ ምዕራፍ 4 ቁጥር ሰባት ላይ መልካሙን ገድል ተጋድያለሁ ሩጫዬን ጨርሻለሁ ሃይማኖቴን ጠብቄያለሁ። ስለዚህ ሃይማኖት የሚጠበቅ ነው። እነዚህ ሰዎች ስለ ሃይማኖት ምንም አይነት ዕውቀት የላቸውም። በየአዳራሹ የወጡ ግን ሃይማኖት አያድንም፣ ሃይማኖት አያድንም የሚል እየያቸውን ያሰሙናል ማለት ነው። በመጨረሻም ይሁዳ በመልእክቱ ላይ እንዳለ ስለ መዳናችን ጻፈልን ስለምን ስለ መዳን፣ ስለ መዳን ሲጽፍ እንዳለ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነአል ስለዚህ ግድ የሆነበት እርሱ ምንድን ነው? ስለ መዳናችን ሲጽፍ ስለ ሃይማኖት መናገር። ይሄ ሃይማኖት ደግሞ ለቅዱሳን አንድ ጊዜ የተሰጠ ነው፣ የምንጠብቀው ነው። ይህን ሃይማኖት እወቁት፣ ፕሮቴስታንት ወንድሞቻችንና እህቶቻችን፣ ኢየሱስን። ስለዚህ ይህንን በደንብ አድርጋችሁ አድርሱላቸው። ለምን አንዴት ክብርት ኩላዊት ዓለም አቀፋዊት ሐዋርያዊት የሆነች አር ቤተ ክርስቲያን ውስጥ ያለ ነው ታዲያ ሃይማኖት አያድንም ሃይማኖት እንደዚህ ነው ሃይማኖት ተቋም ነው እያሉ በየመንገዱ ይጮሃሉ ነገር ግን እነሱ ያሉች መጽሐፍ ቅዱስን አያውቁትም አሁን እግዚአብሔር ይመስገን ሁሉም አሁን አንገት እየደፋ ያፈረ ነው ቢያውቁት ኖሮ እንዲህ ባላሉ ነበረም እውነታው እየተገለጠ ስለሆነ ማለት ነው እግዚአብሔር የተመሰገነ ይሁን ስለዚህ አድርሱላቸው ለማለት ከወዲሁ መልእክቴን ለማስተላልፍ ወዳለሁ አያይዘው አንድ ነገር ላሳያችሁ። በተለይ ከቅዱስ ቁርባን ጋር በተገናኘ ወንድማችን አኬ የሰጠውን የወደድኩትን መልስ ማለት ነው። እርስ በርስ ራሱ እዚህ ቅዱስ ቁርባን ላይ አንደኛው መታሰቢያ ይላል፣ አንደኛው አማናዊን ይላል፣ አንደኛው አይቀበልም። እንዲህ እንዲህ ናቸው እዛ ጋር ራሱ ያሉት። እኛ ኢትዮጵያ ቤተክርስቲያን ግን የክርስቶስ ስጋና ደም አማናዊ ነው ብለን ነው የምንቀበለው። እውነተኛ ስጋና ደም ብለን እንቀበላለን። ወንድማችን አኬ መልሰው መልስ እንካሄዳል ስም ውስጥ ማላሳንድሬደበኒም ሹ ተፈላልን የጌታ ኢየሱስ ስም የተባረከው። አንድ አሁን ይሄ ሰውዬ ማለት ጴንጤዎች እንቃወመዋለን አንቀበለውም የሚሉት ዛሬ በደንብ አስረግጬ የምነግራችሁ ነገር ምንድን ነው? የክርስቶስ ኢየሱስን የስጋና የደሙን ምሳሌ ሳይሆን የምንወስደው መጽሐፍ ቅዱስ እንደሚል፣ ስጋዬን የበላ ነው የሚለው ደሜን የበላ ነው የሚለው ይሄ ምን ነበር የሚሉት ከስር ከስር የሚጮት ከፕሮፌቶች ሶል ፕሮፌት ከነሱ ስር ስር እያሉ ምን ነበር የሚሉት? ምን ነበር የሚሉት? ጎ ፓፓ ምንድን ነው ምን ነበር የሚሉት? ፕሮፌሳይ የሚሉት ሰዎች እንደዛ በልበል እያ ይሶ ሲናገራ ምሳሌውን አይደለም የምንቀበለው። ፕሮፌሳይ እሺ፣ ሰምታችሁታል። ምሳሌውን አይደለም የምንቀበለው የጌታን ሻርፕ ሹተር ይላላ። የጌታን ስጋና ደም የምንቀበለው እንጂ የጌታን ስጋና ደም ምሳሌ አንቀበልም። ያቺ ሙሉ ወንጌል ቤተክርስቲያን ደግሞ አለች የተባለ ምንድን ነው ቅድም ልጁ መቶ ሲያነብልኝ የነበረው የጌታ ስጋና ደም ራሱ ብላ ለመጥራት አልደፈረችም። በዚህ ደረጃ ነው የማይደፉት። የጌታ ስጋና ደም እራሱ ብለው ለመጥራት አይደፉም። ብዙ ጊዜ ማለት ነው። ጭራሽ ምሳሌ ነው ነበር ያለችው። ለጌታ ስጋና ደም ምሳሌው ነው አለች ሙሉ ወንጌል። ይሄ ወንድማችን ደግሞ ምሳሌውን አይደለም የምንወስደው የጌታ ስጋና ደም ስ ቀ ደግሞ እናንተ የተቆረሰ ስጋዬ ነው ስለ እናንተ የፈሰሰ ደሜ ነው ነው የሚለው ስለዚህ የምንወስደው የክርስቶስ ኢየሱስ ስጋና የክርስቶስ ኢየሱስን ደም ነው ክብር ለጌታ ይሁን የደሙን ምሳሌ ወይም ደግሞ የስጋውን ምሳሌ ሳይሆን የክርስቶስ ኢየሱስን ስጋና ደም ነው የምንወስደው መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን አልጋነሽ ይሄ የጌታ አራት ለምሳሌ አልጋነሽ እየሰማሽ ሄሉ አንቺ አልክ ሚኒስቴት እዩ ሄሉ ባይዜ፣ በጣም እያሳቀች ግን የሚገርም ትምህርት የምትሰጥ ሆናት። ባይዜ ሄሉ በቃ የምን ጊዜ ምርጥ ነች፣ በጣም መወዳትና ፕሊዝ፣ እኔ ሄሉ ቪዲዮ የምታሳየንን ልጅ ማለት ነው፣ የማታቋት ካላችሁ፣ ድንገት አሁን አዳዲሶች ምናምን ከመጣችሁ ፕሊዝ ፉሎ አድርጓት በተአምር እንዳታመልጣችሁ። በጣም በጣም ክርስቶስ እንደምላችሁ በጣም የተወደደች እህትናት እና ቪዲዮዎችን ስትለቃቸው አንድ ላይ በጣም እውቀቱ እንዳላት ያሳብቅባታል። ይሄ ነው እውቀት ይጠይቃል። በነገራችን እንደዚህ ነገሮችን ለመልቀቅ ያለውን ልዩነት፣ ከእኛ ጋር ያላቸውን ልዩነት፣ ፕሮቴስታንቶች እርስ በርስ ያላቸውን ልዩነት ከመጽሐፍ ቅዱስ ጋር የሚጣረሱበትን ነገር ምናምን ለይቶ አውቆ ከዛ በኋላ ስህተቱን ፈልፍሎ አውቆ ምንም የሆነ ሌላ ነገር ሳይጨምሩ ግን በቀሰታቸውን ማሳየት ስታሳይ፣ ደግሞ ፈኒ በሆነ መልኩ ስለሆነ የምታሳየው ሳይደብራችሁ እየሳቃችሁ ነው እውቀት የምትይዙት። እና ሄሉን ፎሎ ማድረግ ፕሊስ እንዳትረሱ እሺ። አልጋኒሽ ስ ክፈች የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። መለስ አድርጊ የሆነ ማለት ነው ትንሽ ትንሽ ብቻ ትንሽ አማርኛ የትራር ለጌታ ይሁን የጌታ የክርስቶስ ኢየሱስን ስጋና ደም ነው የምንወስደው መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን ማነሽ አልጋነሽ ይሄ የጌታ አራት ለምሳሌነት የሆነ ነው አንዳንድ ሰዎች በጌታ አራት በኩል የሚናገሯቸው ሌሎች ልምምዶች አሉ እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። አናበረታታም ያ ማለት ማለት ነው ባጭሩ፣ አማርኛ የትራፊክ ምልክት አይተሃል ማለት ትራፊክ ነው ማለት አይደለም። ምን ማድረግ ይቻላል? ይሄ ለዚህ ማልቀስ ይቻላል፣ የምር ማልቀስ ይሻላል። ማልቀስም አይሻልም የሚባል ነገር የለም የትራፊክ እንትና ማለት ትራፊክ አይደለም ማለት ነው። ምናምን ህብስትና ወይንን የጌታ ስጋና ደም ምሳሌ እንጂ ስለዚህ የፕሮቴስታንት ቤተ እምነት በዚህ በቅዱስ ቁርባን አስተምህሮ ላይ ያላቸውን አለመግባባት ነው የሚያሳየው። ይታያችሁ እኛ በየትኛውም የኢትዮጵያ ቤተክርስቲያን፣ ሀገር ውስጥም ከሀገር ውጭም ባለች ማለት ነው ብትሄዱ የክርስቶስ ስጋና ደም አማናዊ ነው ብላ የምትቀበሉ በየትኛውም ቦታ የኦርቶዶክስ ቤተክርስቲያን ከሆነ ማለት እነሱ ብዙ ዲኖሚኔሽን አላቸው የየራሳቸውን አስተምህሮ ነው ያላቸው እና በዚህ ደረጃ የተከፋፈሉ የተከፋፈሉ አሁን የጠፉ የመጡ ወይም የጠፉ የሚገኙ ናቸው። በእውነት አቡነ ሳይሮስ መልእክት አስተላለፉ፣ ዝምታቸውን ሰብሩ። በተለይ ሰበታ ላይ የነበረውን ቪዲዮ ማጋራት ይታወሳል። ከዛ ጋር የተገናኘው ነገር ላስጨምጣቸው እንኳን ደስ አላቸው፣ እንኳን ደስ አለ። እንግዲህ ቀደም ብሎ የተጀመረ በዚህ በሰበት አዋስ በደቡብ ምዕራብ ሸዋ ሀገረ ስብከት በነበረ ሰዓት የተጀመረ ስራ ነው። ከዛ በኋላ ደግሞ ሸገር ሀገር ስብከት ከተባለበት ጊዜ ጀምሮ ሌሊትም ቀንም በመሯራት በአጭር ጊዜ ውስጥ በ2014 ጀምሮ እስካሁን ድረስ ሶስት አመታት ችላ ሳይሉ ወደኋላ ሳይሉ መላከ ሰላም አለማየውና የዚህ የክፍለ ከተማው የሥራ ኃላፊዎች፣ ሰራተኞች በሙሉ ምንም እረፍት ሳረጉ ጥረት ሳድርጉ ሲወጡ ሲወርዱ በጣም ሲደክሙ ቆይቶ እግዚአብሔር አምላክ ድካማቸውን አይቶ ዛሬ ለምርቃት በቅተዋል። ይሄ ትልቅ ደስታ ነው፣ ለሀገር ስብከታችን ይሄ ስራ በሀገር ስብከታችን ይሄ ስራ በመሰራቱ ትልቅ ደስታ ነው የሚሰማን። እግዚአብሔር አሁንም የተመሰገነ ይሁን። አሁን እኔ ብዙ ምለው ነገር የለም። ያው ብፁዓን አባቶችን ለማመስገን ብዬ ነው እና በዛሬ ዕለት እዚህ ስለተገኙልን ድካም ላይ ሰንብተው ሙሉ ቀን ምንም ረፍት ሳይኖር ስራ ላይ፣ ስብሰባ ላይ ነው ሁላችንም በጋራ የሰነበት ነው። ዛሬ ደግሞ እንዲህ አይነት በዚህ በሰበታ ከተማ ላይ ትልቅ ስራ ተሰርተዋል። ሄዳችሁ መታችሁልን፣ እንድትባርኩልን፣ እንድትቀድሱልን ቡራኬ እንድትሰጡልን ብዬ በሚለምናቸው ሰዓት ምን ወደኋላ ሳይሉ ብዙ መራግብር ግብር ነበራቸው፣ በየአብያተ ክርስቲያናቱ ጠዋት ብዙ አገልግሎት ነበራቸው። እሱን ሁሉ ትተው እንደ እኛን አክብረው ሀገር ስብከታችንን አክብረው እዚህ ሀገር ስብከት ያሉትን ሊቃውንቱን ምዕመናኑን አክብረው ነው የመጡልን። ብፁዓን አባቶች እጅግ በጣም ምስጋናዬን አቀርባለሁ። እግዚአብሔር አክብርልን፣ ብፁዓን አባቶች እድሜ ከጤና ጋራ ይስጥልን። ስላከበራችሁልን በጣም ስላከበራችሁን እጅግ በጣም ደስ ብሎኛልና አሁን እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አክብርልን። እጅግ በጣም ደስ ብሎኛልና፣ እግዚአብሔር አክብርልን። የተራዳችሁ ሁላችሁ ለዚህ ስራ የተራ ብዙ ቅድም ብፁዓን አባቶች መርቀዋል፣ አስተምረዋል። በደንብ አድርጎ አስተምሮ መክሮናል። ብፁዕ አባታችን አቡነ ማርቆስ፣ ብፁዕ አባታችን አቡነ እንጦስ፣ ብፁዕ አባታችን አቡነ ሚካኤል አባታችን አቡነ ኤርሚያስ ቅድም ጥሩ አርጎ ትምህርትና ቡራኬ ሰጥቶናል። ከዛ የበለጠ ነገር ምንም አያስፈልግም። እግዚአብሔር አምላክ ቃለ ሕይወት ያሰማልን እድሜ ከጤና ጋራ እስጥልን እላለሁኝ። አቡነ ሳዊሮስ ናቸው። በተለይ በሰበታ እንግዲህ የተመረቀውን ተከትሎ ያስተላለፉት መልእክት ነው። በዛ እንዳልኳችሁ ከአስር በላይ ሊቃነ ጳጳሳት ታድመዋል ወይም ተገኝተው ነበረ። አቡነ ጦንስ የምዕራብ ሀረርጌ ሀገረ ስብከት ሊቀ ጳጳስን ተገኝተው ነበር። ይህንን መልእክት አሳልፈዋል። የአቡነ ጦንስንም ተካትለን እንመለስ። አባታችን አቡነ ሳዊሮስ ስራቸው ሰፊ ነው፣ ቀላል አይደለም። እንግዲህ ሁሉም ይደርሳሉ። ጎበዝ ናቸው፣ አስተዋይ ናቸው፣ አሰሪ ናቸው፣ የወንጌል ገበሬ ናቸው። ጥሩ ጸባይ፣ እጅግ መልካም ጸባይ አላቸው ብፁዕ አባታችን እንግዲህ ይህንን ህንፃ በእውነቱ እኔ በጣም ተገርም ያለው ክፍለ ከተሞቹ ተባባሪዎች ሆናችኋል፣ ወበዞች ሆናችኋል። ብፁዕነታቸው አንድ እንጨት አይነት ዳይቄስ ነው እንግዲህ ዋናው አሰሪ የሆነው የአሰሪን ድምጽ ሰምተው መተባበር ደግሞ ልክ ጥርስና ከናፍር ተደጋግፎ ያምር። ሁሉም እጅና ጓንት የሆነው ያ ህንፃ ያቆሙታል ማለት ነውና ባየነው በእውነት ተደስተናል። አባታችን የሥራ አባት ናቸው። ቅድም እንደተነበበው በሊሶ ከተማው በአካል ተገኝተናል መርቀኗል። እጅግ በጣም ከፍተኛ የሆነ ለሀገረ ስብከቱ የጀርባ አጥንት ገቢ የገንዘብ ገቢ ለጽሕፈት ቤት ብቻ ሳይሆን ትልቅ ገቢ የሚያስገኝ እንደሆነ አይተናል። ይህም እንደዚህ ተመሳሳይ ነው። በጣም ባየነው ረክተናል። ብፁዕ አባታችን እንኳን ደስ አለዎት። እዚህ ያላችሁ ሁላችሁ ቀልጣፎች፣ ቀሊል እግር የሆናችሁ የወረዳችሁ የወጣችሁ ብዙ የደከማችሁ ወጣቶች እና ሐላፊዎቹ ይህንን ህንጻ ተሰርቶ በዛሬው ቀን ተመርቀዋል። እንኳን ደስ አላችሁ። ደስ ብሎናል። ጽ አባታች ኳን ንደሳሉት እግዚአብሔር ይባርካችሁ። የሰማኑ በልቦናችን ያሳርቡ ብፁዕ አቡነ እንጦንስ ናቸው። የምዕራብ አደርግ ሀገረ ስብከት ሊቀ ጳጳስ ናቸው። በሰበታ ገላንጉዳ ፉሪያ ክፍላት ከተማ የተገነባውን ባለሶስት ወለል ህንፃን አስመልክተው ለምረቃ በሄዱበት ሰዓት ያስተላለፉት መልእክት ነው። የዘማሪት ፋንቱን በጣም ከዘጠኝ ዓመት በኋላ ነው ልጅ ያገኘሁት ያለችውን አስደናቂውን ታሪኳን እናድምጥ። ደልኝ ምስክርነት ልስጥ። የምሰጠው ምስክርነት የዘጠኝ ዓመት እንቆቅልሽ ተፈቶልኝ ነው። እዚህ ያላችሁ ኦርቶዶክሳውያን ልጅ በማጣት ትዳር በማጣት ጤና በማጣት በተለያየ ነገር የተቸገራችሁ እግዚአብሔር እንደጅ የምጠኑት ጠብቁት። እግዚአብሔር በሰዓቱ በጊዜ ሁሉን ያከናውናል። ለሰው ማይችል ለእግዚአብሔር ይቻላል። ሐኪም ተስፋ ቢያስቆርጣችሁ፣ ሰዎች ተስፋ ቢያስቆርጧችሁ፣ እግዚአብሔር አዋቂ ነው። እግዚአብሔር ቢዘገይም ይቀድም የለም ይላሉ አባቶች እና ለእኔ ትልቅ ነገር የተደረገልኝ በዓለም ላይ ወጥቼ የመመስከር የዓለም ህዝብ ሁሉ ቢሰማኝ ደስ ይለኛል። እውነቴ እምላችሁ ብሞት የማይቆጨኝ ከዚህ በኋላ እግዚአብሔር ያደረገልኝ ቸርነት ነው። ይህም ቸርነት ምንድን ነው? ልጄ ምናልባት የተወሰናችሁን ልታቋት ትችላላችሁ። ዘማሪ ሲሆን ትባላለች። ከዘማሪ ቴድሮስ ጋራ መዝሙር አውጥታለች። ካሴትና መዝሙሩ ምናልባት ደስ ብሎን መሽቶ ደስ ብሎን ጋ አብሮን ስላለ ጌታ ከእኛ ጋር ደስ ብሎን መሽቶ ደስ ብሎን ነጋ እያለች ታመሰግናለች። ልጄ ማለት ነው፣ የመጀመሪያ ልጄ። ሁለተኛዋንም ታቋታላችሁ፣ ዘማሪያ ናቸው። እና ዘጠኝ ዓመት ሙሉ ልጅ አልነበራቸው። በጣም የሚዋደዱ ባልና ሚስት ናቸው። በጣም የሚፋቀሩ ባልና ሚስት ናቸው። ግን ልጅ ማጣታቸው ከፍቅራቸው በፍጹም በፍጹም ምንም አላደረጋቸውም። በጣም ነው የሚያገለግሉት። አሜሪካን ሀገር ብዙዎቻችሁ ታውቃላችሁ። በጣም አገልጋይ ናቸው። በጣም ነው የሚያመሰግኑት በየቦታ ተጠርቶ። ምስጋናቸው የተለየ ነው። ፍቅራቸው የተለየ ነው። እውነት ነው የምላቸው በዚህ ዘመን እንዲህ አይነት ትዳር ልጆቼ ስንሆኑ አይደለም ሁሉ ሰው ስለሚያውቅ ነው። አሜሪካ ያለ ሰው ሁሉ ያውቃል። ልዩ ትዳር ነው ያላቸው፣ ልዩ ፍቅር ነው ያላቸው እና ልጅ ግን አልነበራቸውም። በጣም በጣም በጣም ፈተና ነበር እና ዘጠኝ ዓመት አስቡት አንድ ቀን ይከብዳል። አንድ ፈተና በህይወታችሁ ሲመጣ እንዴት እናልፈዋለን ትላላችሁ። ዘጠኝ ዓመት ግን ያለ ምንም አንጎራጎር ግን በመለመን ለምን እንዲህ ያላረሰጠኝም እንዲህ ለምን አይባልም። እግዚአብሔር እግዚአብሔር በነገር ሁሉ ትክክል ነው። ሁሉ የእግዚአብሔር ትክክል ነው። እግዚአብሔር በስራው ትክክል ነው። ሲሰጥም ትክክል ነው፣ ሲነሳም ትክክል ነው። ይሄ የእግዚአብሔር ስራ ነው። ሲሰጥም ምክንያት አለው፣ ሲነሳም ምክንያት አለው። ስለዚህ ግን በመለመን በቃ በማማረር ሳይሆን በመለመን ለምኑት፣ እግዚአብሔርን እና በጣም ደጅን ጠና ነበር። በእውነት ነው የምላችሁ፣ ለአንድ ቀን ሰው ለአንድ ቀን ለአንድ ቀን ስቼ አላውቅም። ለአንድ ቀን ዘጠኝ ዓመት እከራከር ነበር ከፈጣሪ ጋር ለአንድ ቀን አልተሳሳትኩም። አንድ ቀን ከእንባ ጋር እለምን ነበር። ከእናቱም ጋር እንደዚሁ ለሰው አልናገርም፣ በሬን ዘግቼ ግን እለምናለሁ እግዚአብሔር አምላኬ አንድ ልጅ ስጥልኝ ልጅ አንድ ልጅ እባክህን አንድ ዘር ስጥልኝ። ቢያለቅስ ነበር ዘጠኝ ዓመት ሙሉ በጣም ብዙ ሰዎች ያውቃሉ። ደሜም በቀደም ላይቭ ላይ ነበር ንስና መሰግን አይታልና በጣም አለቅስ ነበር። ፈጣሪ ኢየሱስ ክርስቶስ እኔ ስራ የለኝም፣ ምግባር የለኝም፣ በጎ ነገር የለኝም። ግን ስለምትወዳት ከአንተ ጋር አብራ በረሃ ለበራ ስለተንከራተተችው እናትህ ካንተ ጋር በመስቀል ላይ እንባዋን ባፈሰሰችው እናትህ ቃል ኪዳን በግባህላት እናትህ፣ ለዮሐንስ የሰጣት እናትህ፣ ለእኛም እናት አድርገህ የሰጠህ እንኳን ያንተ እናት የእኛም የምናስራት እመቤታችን፣ በጣም አዝናለሁ። እንግዲህ እንደተከታተል ነው ነው ደስ የሚያሰኝ ተአምር ነው። ከዘጠኝ ዓመት በኋላ ልጅ ወልደዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን በትዕግስት ለምንጠብቅ ለእኛ መልሱ ምን ያህል እንደሆነ ማሳያ ነው። የፈለገ ጊዜ ቢረዝም የፈለገ ቢቆይ እግዚአብሔርን የሚቀድመው የለም፣ ቢዘገይም የሚቀድመው የለም አይደለም የሚባለው እና እግዚአብሔር ግን የእኛን ጥንካሬ ለማወቅ ምናልባት ነገሮችን ሊያዘገይ ይችላል። ከዘጠኝ ዓመት በኋላ ልጇ ልጅ ስለማግኘቷ ነው በስፋት የተናገረችው። ወደ ቀጣይ መረጃ እናምራለን። እንግዲህ በዚህ በቲክቶክ ፕላትፎርም ቤላን የማያውቁ የለም ወንድማችን ፈለጋትና ቴዎስ ወደ እሱ ሄዶ መጽሐፍ ቅዱስ ከሰጠ በኋላ አንድ የፕሮቴስታንት አማኝ። ማይሆን የሚያሆን ንግግሮችን መናገር ጀምሯል። እሱን ተከትሎ ሌሎች ኦርቶዶክሳን ያሰሙትን መልእክት እናድምጥ። ጌታ ኢየሱስን ማመን ጊፍት ያሰጣል ቢባልማ ሁላችሁም ቤንቴ ነው ው ያደርሰና ነገሩ እንዳልክናያችሁ ለጊፍት እያለን ምን ላይቭ ላይ ቻፊን ከፈትኩ ማለት የገዛ ሃይማኖት ላይ እሱን ይቻረጋል ማለት አይደለም። ሲቀጥል ምን አይነት ሰዓት ላይ ነው እንደዚህ አይነት ጥያቄ የምትጠይቀው? ፈለገን ሳገኝ ይጠብቃል በትክክል ከፈለገ ጋር የተነሳውን ፎቶ አይቼ ነው ቪዲዮ የሰራውብህ ምክንያቱም አሁን አንተ ላለህበት ጉዳይ የሚያስፈልግ ፈለገ ሳይሆን ጌታ ኢየሱስ ነው። በጣም እርግጠኛ ሆኜ ምነግርህ ጌታ ኢየሱስን የተቀበለ ጊፍት ይሰጣሃል ቢባል በጣም በእርግጠኝነት ጴንጤ ነበር። ምክንያቱም የሌለህን ባህሪና ሃይማኖትን ያልሰጠህን ስድብ እንኳን ለጊፍት ብለክ ነው የተላበስከው። ስለዚህ አንተም ጊፍት ፈላጊ ነህ። ጌታ ኢየሱስን ማመን ጊፍት ያሰጣል ቢባልማ ሁላችሁም ጴንጤ ነበር ምትሆኑት። እሺ፣ ለቤላና ለቤላ አይነቶቹ አትስሉን ያልኩህ አይደለ? ይሄው ደርሶናል ወንድሜና እናመሰግናለን። ምንም ለዚያ የሌለው ነገር ነው እየተናገርክ ያለው። እኮ ኢየሱስ እኮ አያስፈልገንም ምናምን እያልን እኮ አይደለም። ኦርቶዶክሳውያን እኮ ኢየሱስን አያውቁትም፣ ኢየሱስ አያስፈልጋቸውም ያለምን የለም። አያስፈልገንም ብለንም የተናገርንበት ቦታም የለም። ሃይማኖት አያድንም ላልከው ደግሞ ሃይማኖት ያድናል፣ ኦርቶዶክስ መሆን ያድናል። ግን ደግሞ ኦርቶዶክስ ስለሆንን እናንተ ጴንጤ የሆነን ኢየሱስ እናምነዋለን ስላላችሁ ብቻ እንድናለን እንደምትሉት አይደለም። እኛ ስራ ያስፈልገናል ምክንያቱም በዚህ ምድር ላይ ሆነን ብዙ ኃጢያቶችን እንሰራለን እና እሱን ለማካካስ ደግሞ ስራ ያስፈልገናል። እና ሲቀጥል ለጊፍት ቢሆን ኖሮ ሁላችሁ ጴንጤ ተሆኑ ነበር ላልከው የአንተን ጊፍት ቀቅለህ ብላው። እዚህ ጋር ማንም ለጊፍት ብሎ ሃይማኖት የሚቀይር ሰው የለም ከእንዳልክና ከዮኒ ማኛ ውጪ ማለት ነው። እኔ እምነቴን ቀይሬ ፈጣሪ ሆይ በጊፍት ባርኩልኝ እንድባልም አልፈልግም። ያመንኩት ኢየሱስ ክርስቶስ ይበቃኛል። ወጣቶች አሁን ነግተዋል ሁሉም ለቤተ ክርስቲያን ድምፅ መሆን ጀምሯል። አባቶቻችን ደግሞ ነገር ክርስቶስና አመስጥረው እንዲህ ባለ መልኩ ይገልጡታል። የመጨረሻችንን ቪዲዮ እናድርግ መምህር የኔታ መዝገበ ቃል ገብረ ህይወት እግዚአብሔር ብለን የምንጠራው በቤተ ክርስቲያናችን ማንን ነው? ስንት አካል አለው? እስኪ መልሱ። እግዚአብሔር ስንት አካል አለው? መልሱ። ስንት አካል ሶስት አካል አንድ አካል ማለት በቤተክርስቲያናችን የተወገዘ ትምህርት ነው። አንድ ገጽ ማለት የተወገዘ ትምህርት ነው። በቤተ ክርስቲያን እግዚአብሔር አለ እንላለን። ያለው እግዚአብሔር ግን ስንት አካል ነው ተብለን ከተጠየቅ ሶስት አካል እንላለን። በዚህ ራሱ ሶስትነቱን የገለጠልን ግን ራሱ ሰዎች ወደሱ ደርሰው ሶስትነቱን አንተ ሰው ነግረውን አይደለም ራሱ ራሱን ስለገለጸ ብቻ ያወቀ ነው ነው ይሄ መታወቅ መቻል ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ ዘፍጥረት አንድ አንድ። ታዲያ እግዚአብሔር ፈጠረ የተባለ ይህ እግዚአብሔር ስንት አካላት አሉት ብለን ስናምን ሶስት አካላት አሉት። ዓለም ሳይፈጠር ስለነበረ ሁኔታ ነው የምናወራው። እግዚአብሔር ብለን ስለሆነ እያወራን ያለ ነው። ዓለም ሳይፈጠር የነበረው እግዚአብሔር እርሱ ሶስት አካላት አሉት። ሶስት አካላት አስቡ። እኒህ ሶስቱ አካላት ደግሞ ምን አላቸው? ስም አላቸው ግብር አላቸው። ሶስቱ አካላት ዓለም ሳይፈጠር ስለነበረው ሁኔታ ራሱ ለነቢያት ለአዋርያት በገለጠላቸው ለሊቃውንት በገለጠላቸው መሰረት ነው የምናወራው ያለው። ስለዚህ ሶስት አካላት ሶስት ስም አላቸው። አንዱ አካል ማን ይባላል? ጥቀሱ አሁን። ሁለተኛው አካል፣ ሶስተኛው አካል መንፈስ ቅዱስ። በጣም ጥሩ። ስለዚህ ዓለም ሳይፈጠር ከነዚህ ከሶስቱ ውጭ ምንም ምን የለም። አሰው ዓለም ሳይፈጠር ከአብ ውጭ ከወልድ ውጭ ከመንፈስ ቅዱስ ውጭ የነበረ ፍጥረት የለም። መልአክም የለም፣ ጻድቅም የለም። መቼ ዓለም ሳይፈጠር ዓለም የለማ፣ ሰማዩ ምድሩም የለም። ታዲያ እግዚአብሔር በምን ይኖር ነበር ካላችሁ በፈጠረው ፍጥረት የሚኖርና በፍጥረቱ የሚገደብ አምላክ አይደለም እና በራሱ በባህሪው ኑሮ ይኖራል። በራሱ ዓለምነት ይኖራል። ለእግዚአብሔር የምንፈጥርለት ዓለም የለምና እንዲኖረው የምናስገድልለት ቦታ አያስፈልግምና ለዛ ነው ሊቃውንቱም ያለ ቦታ እንደሚኖር የነገሩን ማለት ነው። እግዚአብሔር በራሱ ዓለምነት ይኖራል፣ በባህሪው ዓለምነት ይኖራል። ፍጡር ያለ ቦታ አይኖርም፤ እግዚአብሔር ግን በራሱ ዓለምነት ይኖራል። ስለዚህ አብ ነበረ፣ ወልድ ነበረ፣ መንፈስ ቅዱስ ነበረ። ሶስት ስሞች፣ ሶስት አካላት እናገኛለን። ስለዚህ ነው በኦሪት ዘፍጥረት ምዕራፋን ቁጥር ሀያ ስድስትም ላይ ስለ ሰው መፈጠር ሲናገር እግዚአብሔር እንዲህ አለ ይላል። እግዚአብሔር አለ ሰውን በመልካችን እንፍጠር አለ ይላል። ስለዚህ አሁን ከፍጥረታት መፈጠር በፊት የነበረ እግዚአብሔር ሰውን ሲፈጥር በመልካችን ብሎ ከአንድ በላይ በሆነ ቁጥር ሲጠራ እናገኛለን። ይሄ መጽሐፍ ቅዱሱ ቃል ከአንድ በላይ በሆነ ቁጥር ሲጠራ ምን እያለን ነው? አንዳንዶች የሦስት የሶስት አካላትን ትምህርት መቀበል የማይፈልጉ አስር ቢሆንስ ሀያ ቢሆንስ ብሎ ምክንያት ይፈጥራሉ። በነገራችን ላይ የሰው ልጆች ለማመን የሚቸገሩት የራሳቸው የሆነ ሰብአዊ አመክንዮ በመፍጠር እውነተኛውን ሀሳብ ላለመቀበል የሚታገሉ በመሆናቸው ጊዜ ይሞታሉ። ስለዚህ ነው ሰውን በመልካችን እንፍጠር በማለት ከአንድ በላይ በሆነ አካል ስም ተጠርቶ እናገኛለን። ምዕራፍ ሶስት ላይ ደግሞ ስንመለከት አዳም ከእኛ እንዳንዱ ሆነ የሚል ስላሴ የተናገሩትን ቃል እናገኛለን። ከእኛ እንዳንዱ ሲል አሁንም እግዚአብሔር አንድ አካል ከማለት እንድንወጣ የሚያስገድድ ጥቅስ እናገኛለን ማለት ነው። ከኛ እንዳንዱ የሚለው ቃል። ስለዚህ አሁንም ምን እያገኘን ነው? ከአንድ በላይ በሆነ ቃል እያገኘን ነው ማለት ነው። ከአንድ በላይ በሆነ። ኦሪት ዘፍጥረት ምዕራፍ 18 ላይ ኑ እንውረድ የሚል እናገኛለን። እግዚአብሔር አለ ኑ እንውረድ፣ ከሁለት በላይ የሆነ ቁጥር እናገኛለን አሁን። ኦሪት ዘፍጥረት ምዕራፍ 18ን ግን የምናገኘው ግን እግዚአብሔር ለአብርሃም ተገለጠለት ብሎ ነው። ተገለጠለት ካለ በኋላ ሶስት ሰዎችም እነ በፊቱ ቁመው ነበር ብሎ ግልጽ አድርጎ ይናገራል። ይህንን ወደ ሌላ ምክንያት ለመውሰድ የሚያጭበረብሩ ሰዎች ለራሳቸው ሕይወት ኃላፊነት እየወሰዱ አይደለም። ስለዚህ ነው በነቢያትም በሐዋርያትም የተሰበከልንን ሶስትነትን የሚገልጽ ስንናገር እግዚአብሔር ለፍጥረቱ ራሱን እንዲነኝ ብሎ በገለጸበት ነው ማለት ነው። ታዲያ አብ ወላዲነት አስራጽነት ግብሩ ሆኖ እናገኛለን። ወልድ ደግሞ ተወላጅነት መንፈስ ቅዱስ ሰራዝነት እንላለን። የተወዳችሁ ድ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመለው ዓለም እንዲዳረስ በየቀኑ ሁለት ጊዜ ማለዳ አንድ ሰዓት ካርባ ምሽት አንድ ሰዓት እንዲሁም በያሮስ ሁለት ደግሞ ቀትር ሰባት ሰዓት ምሽት አንድ ሰዓት ምሽት አምስት ሰዓት ወደ እናንተ እየመጣ እንገኛለን። ሁላችሁም ሰብስክራይብ በማድረግ ቤተሰብ መሆናችው እንዳይዘነጋም ወንድማችሁ ልውል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።